ተገልጿል። ማርያም ማርያም ማርያም ጥሯት። ማርያም ማርያም ሶስተኛ። እንዴት ቆያችሁኝ የተከበራችሁ ተመልካቾች? እንደተለመደው አዳዲስና ትምህርት ሰጪ ወቅታዊ ፕሮግራሞችን ወደ እናንተ ውጅ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አይርሱ። የቪዲዮን ሀሳብ ላይክ በማድረግ ብዙ ሰው ጋር እንድደርስ የበኩሉን ይወጡ። በቀጥታ ወደ ዕለቱ መሰናዶ ስላችኋለሁ። ከዚህኛው እንጀምር። ምን እየተደረገና ምን እየተካሄደ ነበር በጀርመን ፍራንክፈርት ይህ ክስተት ትናንት ቅዳሜ ነበር። ሙሉ ሰዎች እንደዚህ ነጭ በነጭ ለብሰው የመጡት በውጭ ሀገር የሚኖሩ ወይም ደግሞ አውሮፓ ሀገራት ላይ የሚኖሩ የኦርቶዶክሳውያን ተሰብስበው እንዲሁ ደግሞ ሰንበት ተማሪዎች በአጠቃላይ ተሰብስበው ነበር። ትናንት ጀርመን ላይ ወይም በጀርመን ፍራንክፈርት ይህን ዝማሬ ዘዶ የሚባለውን ፕሮግራም ያካሄዱ። እንደምትመለከቱት ነጭ በነጭ ለብሰው ከህፃን እስከ አዋቂ ነበር ይህ ፕሮግራም ላይ ሁሉም ኦርቶዶክሳውያን ያገኙትና ኢትዮጵያ ኦርቶዶክስ ተዋህዶ ክርስቶስን በመላው ዓለም እየሰበከች እንዲሁ ደግሞ የመላእክትን ዝማሬ ለዓለም እያሳየች የምትገኝ ድንቅ ቤተክርስቲያን ናት። በጣም ደስ የሚል ፕሮግራም ነው። የምር የምር በጣም የሚያስደስት ግብር ነው የተካሄደው። በጣም ደስ የሚል ነው። እንግዲህ እንግዲህ ኦርቶዶክስ ለዘላለም ጸንታ ትኑር እንዳለን፣ አሁን ደግሞ የምወስዳችሁ በጣም አነጋጋሪ ወደሆነ ጉዳይ ነው። የነ ፓስተር ዮናታንን መልካም ወጣት ፕሮግራም ታውቃላችሁ፣ ሁላችንም እናውቀዋለን። እንግዲህ እዚህ የእነ ዮናታን የመልካም ወጣት ፕሮግራም ላይ አሁን በ2017 የሚዘጋጀው አለ። በዚህ ፕሮግራም ላይ ወንድሞቻችን እነ ዳያቆን ፈለገ አትናቴዎስ የአያ ዘለለታ በጣም ብዙ የቤተክርስቲያን ልጆችን እንግዲህ ጥሪ አቅርበውላቸዋል። እስኪ ለዚህ ምላሽ እና ስለምንድን ነው የሚለውን እናስመልክታችሁ። ሰላም፣ እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸው ወንድሞች ሜንሽን እንድታደርጉልኝ እና የምሰራችሁ እንድትነግሩልኝ በጌታ ፍቅር ጠይቃቸዋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስቱ ኤክስቱራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። ከአንድ ዙር በላይ እንኳን ልቆይ ቢሉ ይችላሉ። ወንድም ፈለገ አትናቴዎስ፣ ወንድም ሚኮ፣ ወንድም ያያ ዘለታ፣ ወንድም ደምረው፣ ወንድም ጆስ ያሳዘኝ፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሀዲስ ኢንጂነር ዘአማኑኤል ወንድም ቢኒ የሳንጄ ከተማ ልደታ ማርያም፣ ምስክርነት። እንደ መናፍቅ በጣም ደፋር ነሽ። እኔ ከመናፍቃን የምቀናው አንድ ነገር ነው። እሱም በድፍረታችሁ። ጌታ ኢየሱስ ሆይ በጣም ደፋር እኮ ናችሁ። የጠራሻቸው ልጆች ግን ታቃጫለሽ። እኔ እኮ የሆነ ማህበራዊ ጉዳይ ላይ አንድ ሰው ታሞ ወይ እርዳታ ልንሰበስብ፣ ልንተጋገዝ ምናምን ነበር የመሰለኝ። መልካም ወጣት ኑ በኔ ወጪ ልጋብዛችሁ። ባንቺ ወጪ ልንድዬ አትጉጂ ምክንያቱም የዛሬ 15 ቀን አካባቢ ዳዲሽ የጠራውን ጥሪ ስላልሰማን አሁን ደግሞ በአንቺ በኩል ጥሪ መደረጉ ነው። በእውነት በጣም ደፋር ነች። ልዱይ ሰር ዮናታን ዳዲ ያንቺ እንዲህ አይነት ጥሪ አስተላልፎ ነበር። አባቶቹ የጠሩት የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ባደም ጩ ዮናታን አጀንዳ በሱስ ተስፋ ቁረጥ በተለያየ ጉዳይ የተጨነቁትን ወጣቶች ከነ ማህተባቸው ከነ ሃይማኖታቸው ወደ መልካም ወጣትነት መጥተው የኔ ፍላጎት መልካም ወጣት ማፍራት ብቻ ነው የሚለውን ስውር የሆነውን የዮናታን አጀንዳ ዛሬ አንቺ ገልጠሻል። ምክንያቱም እኛ ስታይን መልካም ወጣት አንመስልም ወይ? እኛኮ ለሀገር ለቤተ ክርስቲያን በቻልነው አቅም ብዙ አጋ ከፈልን፣ መልካም ወጣቶች ነን። ምን አይተሽብን ነው እጃችን ላይ ሲጋራ አለ ጉንጫችን ውስጥ ጫት አለ። ሰውነታችንን በጩቤ ስንተለትል አይተሻል። አተን ተቸግረን ስንለምን ታይተናል። ዮናታን ጭምብሉ ሲገለጥ ማተብህን ሊያስበጥስ ሃይማኖትን ሊያስክደህ እንጂ መልካም ወጣት ሊያደርግህ እንዳልሆነ በሊንዱ ንግግር የዮናታን ጭምብል ሃይማኖታዊ ጥላቻ ታይቷል ማለት ነው። መልካም ወጣት ከነማተብ አይቀበልህም። ይሄን ማረጋገጥ የምችለው መልካም ወጣት ላይ ሊንዱ እኛን ጠርታናለች እኛን ጋብዛናለች መልካም ወጣት የሚባለው የፓስተር ዮናታን አጀንዳ ሃይማኖት የማስካድ ማኅተብ የማስበጥስ ሁኔታ እንደሆነ ግልጽ ሆኖ ታይቷል ምክንያቱም እኛን መልካም ወጣት ብለ ለመጥራት ሞራሉ አይኖራችሁም አጀንዳችሁ ሃይማኖት የማስቀየር ምዕመኑን ከቤተ ክርስቲያን ማስኮብልንና ማተብ ማስበጠስ መሆኑን ግልጽ ነው ማለት ነው ኦርቶዶክሳውያን ባለማተቦች፣ እኔ ማርያምን አንድም ኦርቶዶክሳዊ ወጣት ወደ ዮናታን አዳራሽ እንደማይሄድ አውቃለሁ። ስለዚህ በየቤተ ክርስቲያኑ እየዞራችሁ መስቀል ያለውን ማተብ ግዙና እያሳሰራችሁ ወደ አዳራሽ አስገቡና ከዛ ድራማችሁን ቀጥሉ። በመጨረሻም ሊንዱ እህት ዓለም፣ እህቴ፣ ወይ አረ አንመጣም በጣም ነው የምትገርሙት ለራሳችሁ ወንጌል ተረባችሁ እንግዲህ ወንጌልን ሰብካለን ኑ ወደኛ እያላችሁ ተጠራላችሁ ለራሳችሁ በወንጌል እጥረት በጣም የተቸገራችሁ በጣም የወንጌል እጥረት ያለበትን ቤት ነው በነገራችን ላይ ያኛው በጣም የወንጌል እጥረት አለበት ነገር ግን ወንጌል እኛ ጋር ነው ያለ እያሉ እንደዚህ ትላልቅ እንደውም የማይመጣጠኑትን እስኪ ትላልቅ ወንድሞቻችንን እየጠሩ ይገኛሉ በአጭሩ አንመጣም ነው እራሳችሁን እዛው ቻሉ እስኪ እንቀጥል ከፍተኛ የተባለ የጥንቃቄ መልእክት ተላልፏል። ልንገራችሁ በወተትና መሰል ምርቶች ላይ የአስክሬድ ማድረቅ የሚጠቀሙ ነጋዴዎች እንዳሉ ተገልጿል። የቆይታ ጊዜና መጠናቸውን ለመጨመር ሲባልም የአስክሬድ ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ሸገር ራዲዮ ዘግቧል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ተናግሯል። በተጨማሪም ጉበትና ኩላሊት ላይ ከፍተኛ ጉዳት እንደሚያምር ለመጡም ነው የተሰማው። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎኖ በማድረግ አንዳንድ ነጋዴዎች ግን አይምሯችሁ፣ ከምንድን ነው የተሰራው? ግን ምን አይነት ናችሁ? ግን በጣም ነው የምታሳዝኑት። በእውነት እግዚአብሔር የስራችሁን ይሰጣችኋል። እንደዚህ የሰው ትውልድ ላይ እንደዚህ አይነት ነገር አስቡት እስኪ፣ ወተት ላይ የሬሳ ማድረቂያ መጨመር ማለት እንደሁም ምን አይነት ነገር ነው? እግዚአብሔር በቸርነቱ ነው ይህን ህዝብ ይጠበቀ ያለው። እግዚአብሔር እንደ ልቦና ይስጣችሁ። በጣም ነው የምታሳዝኑት ብቻ አባቱን የማከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉ ነበረ። አባቶች እንኳን ደስ አለህ ብለዋል ግን እንኳን ደስ አለህ ሳይሆን እግዚአብሔር ያጽንሃ ነው የሚባለው። እግዚአብሔር ያጽንሃ ነው እንጂ እንኳን ደስ አለህ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት፣ ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺ ሞት ማለት። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው። አሁን ትንሹም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም የሚያውቀንም ያው ስድብ ነው። አባቱን የማከብረ ትውልድ ነው። ያለ መሳደብ ብዙ ነገር የሚናገር ዘመን። በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም፣ ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራ አለ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና፣ እግዚአብሔር እርዳ፣ ጽናቱን ብርታቱን ይስጥህ ነው የሚባለው እንጂ በእንደ ሳረስ አይባልም ለማለት ፈልገው። ስለዚህ እግዚአብሔር እንግዲህ የሚያሰራም እሱ ነው የሚጠራም እሱ ነው የሱ ስራ ነው የእሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው። እግዚአብሔር እሱ ፈቃዱ ስለሆነ ማለት ነው። እሱ ባይፈቅድ ኑሮ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር አክብርልን ለዚህ ዘርስ እግዚአብሔር ምሕረቱን ቸርነቱን ይላክልን። እግዚአብሔር ሁላችሁን ይባርካችሁ፣ ቀድሳችሁ ከክፉ ነገር ሁሉ ይሰውራችሁ፣ ቤተክርስቲያናችንን ከፈተና ይጠብቅልን። ሁላችሁንም ልጆቻችሁን አሳድጎ ለቁም ነገር ያብቃላችሁና የሚያስገኘውን ጥቅም የሚፈልጉ ሰዎች ሲኖዶሱን ሲመራ የነበረው መንፈስ ቅዱስ ነው አላችሁና አይደል? ይልቁንስ መንፈስ ቅዱስ ሳይሆን ሲኖዶሱን ሲመራ የነበረው ዘረኝነትና፣ ጎጠኝነት ብሔርተኝነትና ምእመኑን ለማጥፋት ያላቸው ጥላቻ ነው፣ የስልጣን ጥማት ነው። ለሻሸመኔ ሰማታት እውነት ይህ ነው የሚገባቸው? ለያቤሎ ማርያም ወጣትስ ይህ ነው የሚገባው? ለሁለት የቅዱስ ዮሐንስ ቤተክርስቲያን ወጣቶች ሰማታት ሲሚገባቸው ይህ ነው እውነት? ይህ አለበረም የሚገባቸው። ለእናንተ የስልጣን ቦታ ሲሉ ቅድስት ቤተክርስቲያን ጥቁርና ማቅ ስትለብስ ማየት ስለማይችሉ ደረታቸውን፣ ግንባራቸውን፣ አንገታቸውን ለቅድስት ቤተክርስቲያን አሳልፎ ሰጥቷል። በማ በእናንተ የወንበር ጥማት ምክንያት እግዚአብሔር ማይምጣ ፍርዱን ከመድሃ ምን ያለም ነው የምንጠብቀው? የምር ፍትሕ ግን የለም። ክብራን ተመልካቾች ወደ ፓስተር ዮናታን ለወስዳችሁ ነው። ዮናታን አክሊሉ በባለፈው እንግዲህ በዛ በአዳራሹ ታላቁን ሰማያት ቅዱስ ጊዮርጊስን እንዴት በምን አይነት መልኩ እንደተናገረ በምን አይነት መልኩ እንደተናገረ የተመለከትነው ጉዳይ ነው። እንደገና ደግሞ በጣም አነጋጋሪ የሆነው ከ ስለ ድሆች የተናገረውን ነው በዚህ ዙሪያ ላይ ሰመረ ባሪያው የሰጠው ምላሽ አለ። እሱን ላስመልክታችሁ ንግግሩ ሲጀመር ስለ ራሴ ላይፍ መጣ መጣና፣ ከዚ በኋላ ምና ማብራሪያ ደግሞ ሰጠ። ስለ ራሴ ላይፍ ነው ያወራሁት። ይኸው ማብራሪያው ደሃ ጥቁር ጉንዳን ነው ብለ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ አመሉ አመሉ ወይ አመሉ ስለ ሀብታሞች ተናግር ያውቃሉ። ሀብታም ቁሶ አይቀየምም። ዳሃ ዳሃ ጥቁር ድህነትን ጠቅቅ የማቅ ሰው ነኝ። ስለ ደሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት አስራ ሁለተኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግር ያውቃሉ። እና በዚህ ሁኔት በዚህ ደረጃ ልክ አይደለም ነገሩ። የጮኸው አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም። እንደገናም ደግሞ ያለኝንም ነገር ከማካፈል ወደ ኋላ ብዬ አላቅም። ደሃ ጥቁር ጉንዳን ነው ብለህ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ስለ ራሴ ነው ያወራሁት ስለሌላ ሌላ ሰው አይደለም ያወሩት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየአመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎት ስለዚህ ሶስት ነጥቦች በአንተ ማብራሪያ መሰረት የመጀመሪያው ነጥብ ምንድን ነው? የተናገርኩት ንግግር ምንም አይነት ችግር የለውም። የግሌ ነገር የተናገርኩት ነው። ሁለተኛው ማብራሪያ ምንድን ነው? ሀብታምን ተናግሬ ያውቃለሁ። ስለ ሀብታም ግን እንደዚህ አልተጮኸም ነበር ነው። ሶስተኛው ንግግር ምንድን ነው? አሁን ድሃ ድሃ እያሉ የሚጮህ ሰዎች እኮ የሚገርማችሁ ነገር እኔ ከእነሱ በተሻለ መጠን ድሃ እረዳለሁ ነው። ስለዚህ ድሃ ስለረዳ ድሃ ላይ እንደ ልብህ አፍ የመክፈትና የመዝለፍ መብት አለህ ማለት ነው። ከመጨረሻው ጀምርና ይሄ በጣም ዘግናኝ የሆነ አስተሳሰብ ነው። ትክክል አይደለም። ይቅርታስ ማለት ማንም ጎዳ ይህን ምሳሌ የሰጠሁት ስሜታዊ ሆኜ ነው። ወደ ሌላ አውድ ሊሄዳል። ልክ ናችሁ እና አጥፍቻለሁ። አንድ የሃይማኖት አባት መቼም ዕድሜም እንግዲህ ያለ አባ ሃይማኖት አባት ሲባል አበው ሁሌ ምን ስለው ተለቅ ያለ ሰው ነው። ለዛም ባይደርስ በሃይማኖትህ ግን እንደ አባት ነው የምትታየው። ፊገርነትህ ለብዙ ወጣቶች ታዳጊዎችም እንደ አባት ፊገር ልትሆን ትችላለህ። ናቹራሊም እንደ አንድ የሃይማኖት አባት ሰበር ማለት ይቅርታ፣ አጥፍቻለሁ ይሄ አይደለም ማለት ምን ችግር አለው እንዴ? ነበር ኢትዮጵያ ነው፣ ይቅርታ እንባባል ነበር ፐርሰናሊ መጨረሻ ላይ አልኩ። ሲንድሮም ነው በነገራችን ላይ እብደት ነው እሱ። አመት ጊዜ እየጠበቁ እኔን አታክ ለማድረግ የሚፈልጉ ሰዎች አሉ። እኔም አልጨረስኩትም ቪዲዮ ላይ እንዳልጨረሰው አንተ እያ አንዳንድ ሰዎች አሉ። በርበሬ ብረንዳ ተቀምጠው ኤፍ ቢ አይ ይከተለኛል ቢልስ እብደት ነው ሲጀምር። በነገራችን ላይ ሰዎች ሊያጠቁኝ ይፈልጋሉ ለመባል ራስ ራስን ማላርገ መገንበት እንዳለብን ሲንድሮም ነው እንዳልኩ፣ እንደ በርበሬ ብረንዳው ሰው ይሄ ነው ኤፍ ቢ አይ ይከተለኛል እንደሚለው፣ ወይ ደሞ ይሄ ክላሲክ እብደት አለች ጊዜ ከውጭ ሀገር በቃ ታሙ መጣ ምናልባት ይባላሉ እዚህ ኢትዮጵያ ውስጥ የምናገኛቸው ሰዎችና ምንድነው ብ ሰላም ነው። ሲ አይ ኢ ይከተለኛል ይሰማል የሚለው አለ። ማንም አይከተለኝም ብራዘር። ማንም ደንታ የለውም። ሲያየ ማቅም እና ወድቤ አንተን ዓመት እየጠበቀ አታክ የሚያደርግ ሰው የለም። ሲጀምር ይልቅ ከሲ አይነት ዲፌንስ ራስን ቆልሎ አታክ ተደራጊ ሰው ነኝ በቃ የሰው ታርጌት ነኝ ብሎ ከማሰብ ይልቅ ሰበር ብሎ አጥፍቻለሁ ወደዛ ለካ ይሄዳል ትርጉም እኔ ግን መንፈስ እንደዛ አልነበረም። ይቅር በሉኝ ብትል በበጎ እንትን ገግሞ ከተናገሩ በኋላ ወግታዊ ይማረህ አይባልም። በነገራችን ላይ ከዚህ ሁሉ ነገር እኔ ፐርሰናል ጉዳይ ስለአንተማ አይደለም። እኛ እንደ ሀገር ያለን ኃላፊነት አሁን ይቅርታ እንልምድ እስቲ። ሰበር ማለት እንበል እስቲ ምን ችግር አለው? ማጥፋት፣ የሰው ልጅ ያጠፋል። አሁን እኮ ሰው ሆን ብሎ አጥፍቶ ይቅርታ አይጠይቅህም። ይሄ እኮ ነው ምክር፣ ለገንዘብ ብሎ ያንተን ክብርና ምንነትህን ነክቶ ቤተሰቦችን የለፉበትን ወግ ማድረግ ያዩበትን ባህልና ምናምን አዋርዶ እሱ የሆነች ገንዘብ ፍርፋሪ ይሰበስብና ሶሪ እንዴ እንዶ የዛን ፕሪቪሌጅ እንኳን ብትሰጠኝ ምን አለበት? ምን አለ? ይሄን ያህል ምን አጠፋን? አልበደልናችሁም። እንኳን ያህል ሞራል እንትናችን ላይ ለምን እንደው እንደዚህ በየቲክቶኩና በየምናምኑ እየመጣችሁ ወይ ዘግታችሁ ክሎዝ ዶር አርጋችሁ እርስ በርስ ብትነጋገሩ። አሁን ይሄ ብዙ ሰዎች ሃይማኖታዊ ጉዳይ አርገት ኮሜንት የኛ ሃይማኖት ወደ ዘይድ የኛ ሃይማኖት የናንተ ሃይማኖት ይባላል። የኛ ሃይማኖት በግድ ሃይማኖት ቆጥሮ ያስረከበ የሚመስል ጀማሪ ሃይማኖተኛ አይደለም። በየ ሃይማኖት ሌላም ሰው ባንተ ልክ ሃይማኖቱን የሚያምንና ከአንተ በፊት ቀድሞ ያደገበት ቤተሰቦቹ መስዋዕት የከፈሉበት ሃይማኖት መሆኑ እንዳትረሳ እንዳትረሳ። አይ ስለዚህ እኔ ብቻ እንደዚህ ካታጎራይዝ ማድረጉ ይቅርና እንደው ይሄ ሁሉ ነገር ቀርቶ ይቅርታ ብልን ለምንድን ከመወራረፍና ክላሲፋይ ከመደራረግ ልክ እንዳንተ አሁን ትልቅ ሰው ነህ። ይከተሉኛል እኔን አመታዊ ብሎ ለማጥቃት ነው። ማንም ለማጥቃት የሚፈልግ ሰው የለም። you are just a preacher አንድ የሃይማኖት መምህር የሆነ ቸርች አለ ዘግተህ ታስተምራለህ። ካንተ በፊት ፓስተሮች ነበሩ፣ ካንተ በፊት ወንጌላውያን ነበሩ፣ ካንተ በፊት መጋቢዎች ነበሩ። ቀሳውስት አሉ፣ ሀጂዎች አሉ፣ ሼኪዎች አሉ፣ የተለያየ ሃይማኖት ውስጥ ያሉ ፊገሮች አሉ። ለዘመናት ኖረዋል፣ ይኖራሉ፣ ይሞታሉ፣ ይተካሉ፣ ይቀጥላሉ። ዩ አር ጀስት ዋን ኦፍ ዘም፣ ሌላ ማንም ሰው አይደለም። ኖ ኖ ኖ፣ ነቲንግ ስፔሻል። ስለዚህ አንተ አታክ ለማድረግ የሚደራጅ ጊዜ የተረፈው ሰው የለም። ግን በዚህ ደረጃ እየመጣችሁ በየስክሪናችን ላይ እየመጣችሁ ቅድም እንዳልኩ የእናት አባቶቻችን ሞራል የድኾች የምስኪን ጨዋ ድሆች ሞራል፣ ጉንዳናችሁ መርዛችሁን ከተከላችሁ አትነቅሉም እያላችሁ አትናገሩ። ስላንተ ቤተሰብ ማለልም ያወራው ስላንተ ቤተሰብ ያወራው ፓርት አለቀ። ቪዲዮውን ነበር። ድህነት እንደዚህ እንደዚህ ማለት ነው፣ ስንፍና ነው። አንዳንዴ ሀብታም የሆነ ጠንካራ ሰራተኛ የሆነ ሰው አይቀየምም አለቀ። አሁን ወደ ዋናው ካታጎሪ መጣ። ወደ ሀብታም ነው የአንተ ቤተሰቦች ታሪክ ምሳሌው። አለቀ። ደሃቂ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው። ሶርሱ ደግሞ ወይ ስንፍና ነው ወይ አመል ነው። ሪሰርች በአንተ ሪሰርች መሰረት ሰነፍም ያልሆነ አመሉም ክፉ ያልሆነ አመለ ሸጋ ታታሪ ሰራተኛ በህይወት ውስጥ በድህነት ይፈተናል። እዚህ ዓለም ላይ ይሄ ነገር ኮመን ነው እና እኔ እንጃ ብቻ ይሄን ነገር ብናስብበት ግን ጥሩ ይመስለኛል። አሁን በብዙ ቦታ ያለው ድፍረት ይሄን ብዙ እየተዳፈርን ነው። ብዙ ይቅርታ አንባባልም ማጥፋትን እንደ መብት እየቆጠር ነው ነው። አንደኛ ህዝብን ደግሞ እንደ መናቅ ያያየሩ ነው። ምን ያመጣል? እንደ ፈለግ የሆነ ነገር በለውና ከዛ ወደ ነገ ጧት ለደንታው ነው የሚባል ነገር በጣም ማዝ ነው ነው። እንደዚህ አይነት ነገሮች መኖራቸውና እስቲ እንታረም፣ እየተነጋገርን እንታረም። ስትናገር ካታጎራይስ ከምን ወይ አንዳንዱ ነገር ፐብሊክ አታርጉት። እንደ ባለፈው እንዳልኩት እንደ ግል ትዳርሽና እንደ ምናምን ፐብሊክ ሊያወጣችሁ እዚህ መዘባበቻ አታርጉት። የእኔ ልጅ አንጠን ቪዲዮ እያየች ነበር። ሾክ ድን የምትሆነ ገና አዲስ ልጅ ደግሞ አዲስ አእምሮ ያላት ገና ታዳጊ ልጅ ስትሆን ደግሞ ከኔ ልጅ በታች የሆነች ዕድሜ ስትሆን ደግሞ ነው እንዴ ደሃ ማለት እንደዚህ አይነት ነገር ነው እንዴ ብላ ትወስዳለች። ትውልድ እያጣመምክ ነው ኃላፊነት በጎደላቸው እንደ ልብ ከአፍ በሚወጡ ቃላት ነው እዛ ውስጥ ያሉ ሰዎች ያጨበጨቡ ደሃ እያልካቸው እየሰደብካቸው ፈገግ ብለ ያጨበጨቡ ሰዎች ወይ ጽድቅ እናገኛለን ብለው ነው ወይ ቪዲዮ ሊቀረጹ ነው ወይ ዝም ብለው ተሸውዶ እንደው እድሜያቸው አላድላችሁ ብሏችሁ ነው እንጂ ሰው እየተሰደበ አይስቅም። ጤነኛ ሰው ሰው ያለ ምክንያት ለምን እንዲህ አልክ ማለት እየቻለ ያለ ምንም ሪዝን ሳይጠይቅ መጽሐፍ ላይ ጻፈ ነገርም ቅዱስ መጽሐፍ ላይ ጻፈ ነገርም እኮ ለምን ብሎ ሰው ስለሚጠይቅ ነው። እናንተ ስራ ያላችሁ ስራችሁ ማብራራት አይደል? ለምን ተብሎ የማይጠይቅ ቢሆንና መጽሐፍ ቅዱስ ላይ ምንም ጥያቄ ባይኖረኝ አንተ ሮል አይኖርህም ነበር። ጆፕለስ ያንተ ስራ ግን ሰዎች ለምን የሚል አእምሯቸው ስላለ፣ ማቴዎስ ስድስት ቁጥር ሁለት ምን ይላል ለምን ምን ማለት አስፈልገው ስላለ የተለያየ ሰርመን እያዘጋጀህ ለምንን ትመልሳለህ። ስለዚህ ለምንን የማብራራት ስራ ነው ያለ አንተ እናንተ ሰዎች ግን እዛ ውስጥ የተቀመጣችሁት ሰዎች ይሄ ዮናታን የሚባል መምህር ለምን እንዲህ አለ ብላችሁ መጠየቅ ሲገባችሁ ለምን የሚለው አእምሯችሁ ተዘግቶ ቁጭ ብላችሁ ታጨበጭባላችሁ። አዝናለሁ ለእናንተ። የግል ህይወታችሁ ነው ያሳዝነኛል። ማለት ዩ እንደጠፋ ሰው የሚያሳዝነኝ ነገር የለም። ገንዘብም ምንም ይጠፋ፣ ሰው ሲጠፋ ያሳዝነኛል። በነገራችን ላይ እንደው ይሄን ነገር ብናስብበት ጥሩ ነው የሚል ሐሳብ አለኝ። የእናንተን ሐሳቦች ይቀበላሉ። እስኪ ከዚህ ከበበሻሽው ገለል ብሎ አንዳንድ ጊዜ ኃላፊነት ውሰዱ የሚለው ላይ ሐሳባችሁን ብትሰጡኝ ደስ ይለኛል። ታንኪዩ ቻው። ለምን ኃላፊነት አይሰማችሁም? የምትናገሩትን ነገር ቴሌቪዥን ላይ ባታወጡት ሚዲያ ላይ ባታወጡትና ለ16 ሰው ሰብስባችሁ እዛው ብትናገሩት ራስን መስቀል የሚያጽድቃል በልን አሰቅላቸው ከፈለግ ሰዎች ይሄ የእኛ ጉዳይ አይደለም። ኖርማሊ እዚህ ሚዲያ ላይ መጥቶ ግን አሁን እናቴን ነው የዘለፍኩ፣ ቤተሰቦቻችንን ነው የዘለፍኩ፣ በጣም ብዙ ምናከብራቸውን ሰዎች ነው የዘለፍኩ። ይሄ መታሰብ አለበት። የምትሰጠው ምሳሌ ይሄ ከአውድ ውጭ አይደለም። በደንብ ገብቶኛል ልጅ